እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ የጫና ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በ ፊ በሊ ሰላም ሰላም ክዛንድ እንዴት ናችሁ? ባላችሁበት አላህ ይጠብቅልን ብላችኋለሁ። ሀገራችን ያብቃን ይህ በሰው ሀገርም ከሀገር ውጭም ከሀገር ውስጥም ያለን አላህ ይጠብቀን እላችኋለሁ። ዛሬ እንቁላል ልሰራ ነው። ምን ይመስላችኋል? ዛሬ እንቁላል እኔና እንቁላል ጓደኛሞች ነን፣ አይገርም። እና ማለት ነው እንግዲህ ቁርሳችን አብረን እንስራ በማለት ነው። አብረን እንስራ አላችኋለሁ። እዚህ ጋር አዲስ ጤን ጥይጃለሁ። እዚህ ጋር ዘይት አለ። እንግዲህ አንዳንዴ እንዲህ ያለ ነው። ትንሽ የዘይት እነግበታለሁ አንዳንዴ እንግዲህ መቀየር ጥሩ ነው ብላቸዋለሁ። በጅብን በምናምን መቀየር ይሻላል። ይችን ዘይቷ ትንሽ ማቅ ትባለኝና ሽንኩርቴን እጀምራለሁ